ከዚህ በኋላ ከዚህ በኋላ ምን እንዳያረግላት ነው? ከዚህ በኋላ ምን ከዚህ ካዋርዳት በኋላ ይህ ኩርደት እኮ ነው። ይሄ ማለት እኮ እኔ ቤተሰብ፣ ዛሬ የሰማውን ነገር በጣም የሚደብር ነገር ነው። በጣም በጣም በቃ እኔ እንጃ እግዚአብሔር፣ እንደዚህ አይመስለኝም ነበር ነገሩ ሁሉ ማለት ነው። እኔ ሳስቦ ሳስቦ ያው እነሱ ይህን ነገር የሚሰሩ ታውቆ ይመስለኝ ነበር፣ ግን በነ በነሀይሜ በኩል ማውቃቸው ሰዎች ነበሩ። እንደ ቁጭ ብለን እንደዚህ ከነሱ ጋር ነበርኩኝ ትላንትና። በነገራችን ላይ ማለት ነው ይህን ቪዲዮ በደንብ አድርጋችሁ ላይክ፣ ሼር፣ ሰብስክራይብ አድርጎ በደንብ ላይክ ያስፈልጓል። እኔ በጣም በቃ አብርሃም ሩታን የሚወዳት ነገር ነበር የሚመስለኝ፣ ግን እውነት ስሰማ ደግሞ ከአብርሽ ከሩታ ያለው ፍቅር በቃ ያለቀ ይመስለኛል። ገብቷቸዋል፣ ያለቀ ይመስለኛል። ለመመሰላቸው እንደነገሩኝ ከሆነ እሱ አንድና አንድ የሚፈልገው አብርሃም ልጁና ልጁን ብቻ ነው አሁን እሱ ምን መሰላችሁ እዚህ ጋር ሚዲያ ላይ እንዳይጠላ ምናምን ነው ይሄን ሀረካት የሚያደርገው ለመታረቅ ምናምን የሚፈልገው እና ለዛም ነው ሩታ ደግሞ ይሄን ነገር ደግሞ አትፈልጎውም በቃ እሱ የእሱ ፍቅር ካለቀ ለምን ምን ይሰራለታል ከዚህ በኋላ ከዚህ በኋላ ምን እንዳያረግላት ነው ከዚህ በኋላ ምን ከዚህ ካዋርዳት በኋላ ይህ ውርደት እኮ ነው ይሄ ማለት እኮ ለሩታ ክብር አለመስጠት መስጠት እኮ ነው። ቤተሰብ ከዚህ በኋላ ምን ትፈልጋለች ሩታ ራሱ የራሷን ውሳኔ ወስና መሄድ አብላለች መሄድ ነው በቃ ያለባት ነገር። እውነት ይህን ነው የምናገረው። ቤተሰብ በጣም ነው የሚደብረው። እንደሰማሁት ከሆነ እሱ እንዳለ ልቡ ሄርሜላ እና ሄርሜላ ጋር ነው። ሀያ አራት ሰዓት ከሄርሜላ አገናሉ ውሎ በቃ ሀያ አራት ሰዓት ላይ ክላሱ ውስጥ ይዘው ክላሱ ውስጥ ሰው በቃ እንደፈለጉ መሆን ነው። እኔ በጣም ነው ሲሰማ በጣም ይደበኝ። ግን ማርያምን ድራማ ሁሉ ይመስለኝ ነበር የሆነ እንትን ላይ ግን እውነቱን ሲነግሩኝ ምንም ነገር ድራማ የለም። ምንም አይነት ድራማ የለም። በአብርሃምና በሩታ መካከል ትክክለኛ ነገር ነው። በቃ አብርሃም አንዳንድ ልጁን ያያል። ልጁን ካየ በረ ደግሞ የሆነ ሀገር ሄዳሉ፣ ሩታና ሄርሜላና አብርሃም ማለት ነው። ስለዚህ ቤተሰብ እኔ በጣም ነው የደበረ ይሄን ነገር ስሰማ በጣም በቃ፣ ከዚህ በኋላ እኔም ራሱ አልኩኝነት ማንኛውም ሴት ወንድ ልጅ በቃ ከዚህ በኋላ ከሌላ የሌላን ሴት ሽታ ከለመደ አይረባም። ቤተሰብ አንድ ወንድ የሌላን ሴት ሽታ ከለመደ በቃ አይሆንሽም፣ አይሆንሽም። አብርሃም የሄርሜላን ጠረን ለምዶታል። በቃ ገብቷቸዋል። ሀያራሳ ላይ ክላስ ይዘው እንደፈለጉ እየሆኑ እየዋሉ፣ ሩታም የት የምታየው ነገር አላት ግን ባታይም የሚነገራት ነገር የሚደርሳት ነገሮች ሁሉ በቃ ሩታ ከአብርሃም ጋር እንዳትታረቅ እንድትቆርጥን ያደረጋት በቃ የምትሰማቸው ብልግና ነገሮች ነው። ሩታም እንደ እሳት የሚያንገበግባት አብርሃምን ጣልተው አይደለም ግን የሚሰራው ስራ አብርሃም ስራ፣ አሁን ትላንትና የሰራው ስራ ጥሩ ነው ትላላችሁ? እዛ በጋ እያለ ይሄን ክፍት አፋፉን እየከፈተ ይዶላል ለልጁ መዘመር ሲገባው ለሩታ ለሄርሜላ ይዘምርላታል። እዛ በበጋ ለልጁ መዘመር በሚገባበት ሰዓት ለዚህ ለአንድ ጋለሞታ ይዘምርላታል። የታያችሁ እንግዲህ፣ እች ጋለሞታ ደግሞ በቃ አብርሃም ምንም ሁሉን ነገር እንዲረሳ ሁሉን ነገር በቃ ነው ምንድነው፣ ሄርሜላ ሩታን ከጭንቅላቱ እንዲያወጣ ልጁን ከጭንቅላቱ እንዲያወጣ ኃይለኛ ወጥመን ነው እየጠመደችበት። ቤተሰብ አሁን ትናንትና ያ ሁሉ ነገር የምታረገው ያ ሁሉ ነገር የምትሰራው ምንድነው? አብርሃምን ምንድነው ለመያዝ አብርሃምን ጭንቅላቱ ምንድነው፣ በቃ እቺ ልጅ እኔን ሰፕራይዝ አደርገኛለች፣ ስፔንስ አደርገኛለች፣ ከሩታ ላይ ነገር እያሳየችኝ ነው፣ እኔን ለማስደሰት ብዙ ነገር እየጣረች ነው። አው ወንድ ልጅ ይሄን ነገር ሲያል፣ ያቺ ምን ነገር ካላደረገች፣ እቺኛው ደግሞ እንደዚህ ካደረገች ደሞ እቺ ነው የሚፈልጋት። ገብቷቸዋል ግን እሱ እች ከዚች ልጅ ጋር የሚያገኘውን ነገር ከሩታ የማግኘት እድል አለው። ሩታ እኮ ወጣት ነች፣ አሮጌት አይደለችም። ቢያንስ ጉያሞች ቢሆኑ ነው ከሄርሜላ ጋር ወይ ሄርሜላ ብትበ እንዲሁም ሄርሜላ ትልቅ ሴት ትመስለኛል ሳስባት ሳስባት። እውነት እና ቤተሰብ ከዚህ በኋላ እኔ ከበቃ ሩታ ከአብርሃም ጋር በቃ እኔ አያውቅም። ቢታረቁ እራሱ እኔ አብሮ እንደዚህ የሚዘልቁም አይመስለኝም። መጨረሻ አይዘልቁም። በቃ ቤተሰብ ለምን ታውቃላችሁ? በቃ የሆነ ወንድ ከሌላ ሴት ጋር ከተልከሰከሰ ተልከሰከሰ ነው። በቃ አይረባም፣ አይሆንም። ገብቷቸዋል። ይሄ ነው። እኔ ሩታ አልታረቅም ማለቷ እኔ መጀመሪያ ለምን አትታረቂ ምናምን ነበረ ቦታ ግን ስታስቡት የሆነ ነገር እያያችሁ ከዛ ሰው የማይማር ከሆነ ሁሌ አንድ አይነት ነገር ካያችሁ፣ እንዴት ነው ከዛ ሰው ጋር የምትታረቁትስ? እንዴት ነው አብራችሁስ የምትሆኑት ከዛ ሰው ጋር በቃ። ስለዚህ አብርሃም ጭንቅላቱ ዶማ ሆኗል። ይህቺ ልጅ ልቡን ሰርቀዋለች። የመጨረሻ አብርሃም በጣም በቃ የሆነ የሚያስጠላ ሙድ ውስጥ ነው ያለው በጣም ያስጠላ ጓደኛችሁም እንዳያችሁ ነው። በጣም ባለጌ ናቸው፣ ስነ ስርዓት የሌላቸው ለሩት ያላቸው መጥፎ መጥፎ መጥፎ አስተሳሰብ፣ ይሄን ሁሉ ይችላ ነው። እና እኔ እግዚአብሔርን ስሰማ ማለት ነው ቤተሰብ እንደውም እነዛ ልጆች ምንድን መሰለኝ ያሉ ባይታረቁ ነው ያሉ። ለሩት አይሆናትም ከዚህ በኋላ ነው ያሉ። በቃ የሚሆናት ሰው አይደለም አብርሃም። አብርሃም ተበላሽቷል፣ በቃ በቃ አብርሃም ተበላሽቷል። ስለዚህ ምንም ነገር አይሰራላትም ያሉ እኔም እንግዴ ከሆነም ይቅርባት ነው ያልኩት። ምትሄድበት ካለ እመቤት የማርያም ከእሷ ጋር ትውን። በሄደችበት ሁሉ ይቅናት፣ ልጇንም በሰላም ይደግላት። ልጇን ቁጭ ብላ ለጥ ብላ ልጇን ማሳደግ ነው። ማንኛውም ልጅ ማንኛውም እናት ያላባት ታሳድቃለች፣ ሩታም ለልጇ መሆን አያቅታትም ማለት ነው። እውነት እኔ በጣም ልቤን የበላችኝ ሩታ ያ ሁሉ ስቃይ ያሁሉ ነገር ያሁሉ ሁሉንትን እያሳለፈች ነው ያለችው። በአሁኑ ሰዓት የሩታን ልብ የሚያውቀው አንድና አንድ እግዚአብሔር ብቻ ነው። እግዚአብሔር በሄደችበት ሁሉ ይቅናት ነው። ካለች የምናቷ ጋር ትኑር እግዚአብሔር ይጠብቃት አይረብሿት ብቻ ነው ምለው። በተረፈ ቤተሰብ ወዳቸዋለሁ አከብራቸዋለሁ። ቪዲዮ ላይክ፣ ሸር፣ ስብስክራይብ አርጉቸው።